ፋይናሊ ቲን ኮንግራጅዌሽን ሀፒ ፎይ ማህሌትዬ የኔማር የኔማር የኔማር ወደ ላይ ቴንክ ዩ ሶ ማች እና እንዳልኳችሁ አሁን የገባችሁ ሰዎች ካላችሁ በመጀመሪያው ፊልሜ አፍሪካ ሙቪ አካዳሚ አወርድ ላይ በምርጡ ሴቶች ናቸው የተመረጡት። ከአስሩ አንዷ ነኝ እኔ ማለት ነው። ፊልሞች ደግሞ ስንት ፊልሞች ለመመረጥ እንደገቡ ታውቃላችሁ? አራት መቶ ምናምን። ዛሬ አዘጋጁን አግኝተነው ነበር ነበርና ሲነግረን በቃ በጣም ብዙ ፊልሞች ነበሩ። ከዛ ውስጥ ነው እንግዲህ ፊልማችን የኛ ፊልም በስምንት ዘርፍ ነው የታጨው። እኔ አንደኛዋ ነኝ፣ እንዲሁም ደግሞ ቃል ቃል ካወቃችሁት፣ እሱ ደግሞ በወንዶች አክተሮች ዘርፍ እሱም ተመርጧል። እንግዲህ ይህን ይመስላል እንግዲህ ያለው መረጃ ሶ ሰፖርት ልታደርጉኝ ጋይስ ፕሊስ ሰፖርት አድርጉኝ። ነገ ነው የሚካሄደው ፕሮግራሙ ነገ ናይጄሪያ ላይ ወይም ደግሞ እናንተ ደግሞ ማግኘት ከፈለጋችሁ የኔ ባዮ ላይ ሊንክ አለ። ሊንኩን ስትነቁት አሁን አይሰራም ሊንኩ። አሁን አይሰራም ሊንኩ። የሚሰራው ነገ ማታ አንድ ሰዓት ላይ ነው። ኢትዮጵያ አንድ ሰዓት ላይ ሊኮ እንደነካችሁ ውስጥ መስራት ይጀምራል ማለት ነው። ሰው ዝግጅታችንን ጨርሰናል። እግዚአብሔር ከረዳኝ ዋንጫው ልጅ በመጣ ለሀገሬ ኩራት ነው። ሆነው ባይሆንም ግን እንዳልኳችሁ ቡና እምነት በመደረጉ በራሱ ትልቅ ነገር ነው። የኔ ትልቁ ስኬት ነው። እውነት ለመናገር የመጀመሪያው ስኬቴ ነው። ብዙ ነገሮችን አስታክቻለሁ ብዬ አስባለሁ ግን ስለ እናት ምድር ዩቲዩብ ላይ ገብታችሁ ቼክ አድርጉት። ጋይስ ታውቁታላችሁ። የዛሬ ዓመት የዛሬ ዓመት ነበረ ፊልሙ የተመረቀው። የዛሬ ዓመት አይደለም የዛሬ ዓመት ከምናምን ነው የሰራውት። ይህም ፊልም አልፏል ማለት የዛሬ ሁለት ዓመት ከምናምን ነው የሰራውት። ፊልሙ ከወጣ ግን ዓመት ከምናምን ሆነዋል። ኤግዛክት ቀኑ ስለማላውቀው ነው መጋቢት ላይ ነበር የተመረቀው። ጤና ዳር ላይ ፊልሙ ከተለቀቀ ማለት ነው። እንዲሁም ደግሞ የፈጀው አመት ከስድስት ወር ገደማ ነው። ኦልሞስት በቃ ይህንን ሁለት አመት ሶስት አመት እዛ ፊልም ላይ ነበርኩኝ። ፊልሙን እኮ እየነገርኳችሁ ነው። ርዕሱ ስለ እናት ምድር ብላችሁ ሄዳችሁ ሰርች አድርጉት። ወይም ደግሞ እዚህ ዩቲዩብ፣ ቲክቶክ ላይ ውጡ ና ስለ እናት ምድር ብላችሁ ሰርች ካደረጋችሁት ይመጣል። እንዴት ረሳችሁት? የዛሬ ዓመት ነበር እኮ የዛሬ ዓመት። ብዙ ነገር ብዙ ነገር እኮ አሳለፍን ጋይስ ረስታችሁ። ስለ እናት ምድር አዎ፣ የፊልም የርዕስ ስለ እናት ምድር ፎር ላቭ ፎር ፓወር ፎር ላንድ Grammy Award 2025 November 9 ነው። እዚ እንትን የሚባለው ፕሮግራሙ ማለት ነው። ከዛ ያላችሁ ልብስ ምናምን ነጭ ነው በሉ። ከዛ ቀዩ አክስቴ እናንተ ጋር በቃ የምፈልገው በነገራችን ላይ ጽግሻ ስትወዳደር ወይም ሌላ ማንኛውም ሰው ከኢትዮጵያን ወክሎ እስከሚወዳደር ድረስ እንደ ግል እሷን ስንወዳት ደግሞ እንደ አጠቃላይ እንደ እስከሆነ ድረስ በአንድ ድንጋይ ሁለት ሆኖ እና ቤተሰብ ጽግሻ ደግሞ የሁላችንም ተምሳሌት ናት። እኔ በበኩሌ በጣም ተምሳሌት ይንሽ የሆነ አንቺን ሳይ ብዙ የሚሰሙኝ ወይም ደግሞ ልደርስባቸው ብዬ የማስባቸው ነገሮች ሁላ በአይምሮ ውስጥ ይመጣሉ እና ለእኛ ለምንደክመ ሆነ ባሰብሰባችን በቃ የሆነ ተስፋ ምን ቆርጥ ካለን እሷ የምትናገራቸውን ነገሮች በየጊዜው ልብ ካላቸኋቸው በጣም በአይምሯችሁ ላይ ብዙ ነገር መለወጥ ችላላችሁ እና ጠንካራ እንድትሆኚ እንድንሆን የምታረግ ነገር ስላለ በቃ እኔ በጣም በነገራችን ላይ ሲያጋጣሚ ማለት በላይ

አዎ፣ እንትን ናቸው በቃ ፊልም፣ አጠቃላይ ስለ ፊልም ነው። አክተሮችና አክተሮች፣ ዳይሬክተሮች፣ ኤዲተሮች ፊልሙ ላይ የሚባል አይደለም። እሱን አጠቃላይ ነው ያለው እና ብቻ ከኢትዮጵያ

ብቻ ዞሮ ትችያለሽ። በቃ አችለኔ በፊልም ብቻ ሳይሆን የገሃድን ዓለም እውነታ የምታሳይ ትንሽ ያለማጋነን የሆነ ቦታ ከዚህ በላይ ደርሰሽ ባይሽ በቃ እንዴት